ጥቅማችሁን አላችሁ። ከብርሃን ቤተሰቦቻችን ግንባር የተገኙ መረጃዎችንና ሰሙት ይገባል ያልናቸውን መረጃዎች አሰባስበን ወደ እናንተ መጠናል። እናንተም ሰብስክራይብ፣ ሼር እያረጋችሁ በእርታት እንድትሆኑን ዘንድ እየተማጸንን በቅድሚያ ርዕስተ ዜና እናሰማቸዋለን። በወራሪው ፋሽስት የሆዴ ሰራዊት አምስት የተደፈረች አምሃራ ነፍሰ ጡር ሴት ፀንሷ በሆዷ ሳለ ሲሞት እርሷ በጸና ታማን ላይ ተብሏል። በዝርዝር እንመለከተዋለን። በፌደራል መንግስቱ እጅግ አዝነናል ሲል ስምሪት ፓርቲ ገለጸ። አቶ ጌታቸው ረዳ የሚመራውና ቀድሞ የህዋ ተማሪዎች የተመሰረተው ዲሞክራቲክ ስምሪት ትግራይ ስምሪት ፓርቲ ባወጣው መግለጫ በፌደራል መንግስቱ እጅግ ማድሩን አስታውቋል። ይህን በተመለከተ ዘገባ አስተናድተናል፣ ትሰሙታለን። ሰራዊት ሰራዊቱ በዓለም በር ከተማና አካባቢ ባሉ አምሃሮች ላይ የሚፈጽመው ግፍ እንደቀጠለ ነው። ይህንም ጉዳይ ይዘናል ትሰሙታላችሁ። ህዝባዊ ውይይቶቹ ተጠናክረው ቀጥለዋል። ድርጅቱ አማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴድሮስ ዘይፋ ባደረገው አዲስ መዋቅር መሰረት በአዲስ በተደራጀው በ201ኛ ኮር በአራተኛው ክፍለ ጦርና በስሩ ባሉት የወረዳ ጊዜ አስተዳደሮች የድርጅቱን ቆመና አዲሱን መዋቅር ማስረዳትና ማደራጀት እንዲሁም ህዝቦችን ማወያየት ቀጥሏል። ይህንም በተመለከተ ዘገባ ስራ ትናል ትሰሙታላችሁ። አድማጮቻችን፣ በድጋሚ ለዚህ ቻናል አዲስ የሆናችሁ ቤተሰቦች ሰብስክራይብ ማድረጉን እንዳትዘንጉ እያልን የግንባር መረጃዎች እንደተለቀቀ ወዲያውኑ ደርሳችሁ ደብል ምልክቱን ተጫኑት እያልን በቀጥታ ወደ ዝርዝር መረጃ አቀናን። ሕዝባዊ ውይይቶቹ ተጠናክረው ቀጥለዋል። ድርጅታችን አማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቅጥና ቴዎድሮስ እዝ ይፋ ባደረገው አዲስ መዋቅር መሰረት አዲስ በተደራጀው በ201ኛ ኮር 74ተኛው ክፍለ ጦርና በስሩ ባሉት የወረዳ ጊዜያዊ አስተዳደሮች ድርጅታችንን ቁመና አዲሱን መዋቅር ማስረዳትና ማደራጀት እንዲሁም ህዝባችንን ማወያየት ቀጥለዋል ትናንትና ሁለት ማለትም በቀን 14 ኅዳር 2018 ዓ ም በአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ነፍሴ ሳር ምድር ወረዳ ጊዜያዊ አስተዳደር ውስጥ የሚገኙ ነበርና በቅርቡ ከጠላት ነፃ የወጡ ሰኞ ገበያ ንዑስ ወረዳና እኔሳ ቀበልን የጊዜያዊ መንግስቱ አመራሮች ቀጠናው በመከፋፈል አወያይተዋል። በውይይቱም የቀበሌ መዋቅር የሌላቸውን አዋቅሯል፣ የድርጅቱን ወቅታዊ ቁመና አስረድተዋል። የግል ታጣቂን በሸለቃ አደራጅተን የአካባቢውን ሰላም እንዲጠብቅና ወል መሬትና ሌሎች መሠረተ ልማቶች ዙሪያ የሚነሱ ጉዳዮችን የመጨረሻ እልባት ተሰጥቷል። ማህበረሰቡን አጥቶት የነበረውን ነፃነቱን በማግኘት ደስታውን ገልጾ ይህንን ነፃነት ለማጽናት የትኛውንም ድጋፍ እንደሚያደርግና በእጽዋትነትም ለመክፈል ዝግጁ እንደሆነ በሙሉ ድምፁ አስረድተዋል። ፌዴራል መንግስቱ እጅግ አዝናናል ሲል ስምሪት ፓርቲ ገለጸ። አቶ ጌታቸው ረዳ የሚመራውና በቀድሞው የህዋ ተምራሮች የተመሰረተው ዴሞክራሲያዊ ስምሪት ትግራይ ፓርቲ ባወጣው መግለጫ በፌዴራል መንግስቱ እጅግ ማዘኑን አስታወቀ። ፓርቲው በመግለጫው የፕሪቶሪያ ስምምነት ሁሉም ዓይነት ምዝግቦችና ልዩነቶች በሕገ መንግስቱ መሰረት እንዲፈቱ ውድ ልሰጥ መሆኑን አውስቶ ይሁን እንጂ በዚህ ያልተደሰቱ የውስጥና የውጭ አካላት በሚያደርጉትና እያደረጉ ባለው ጥረት ስምምነቱ የተጠበቀውን ውጤት እንዳያመጣ አድርገውታል ብሏል። ጨምሮም ተፈናቃዮች እንዳይመለሱ አካባቢውን ወረው የያዙና በፕሪቶሪያ ዌልስ መሰረት ያለ አንዳች ቅድመ ሁኔታ እንዲወጡ ስምምነት የደረሰባቸው ኃይሎች የተጀመረውን የሰላም ሂደት አፈጻጸም የሚደናቀፉ መግለጫዎችን እያወጡ ነው ያለው በመሬት ፓርቲ ይህ ይስተካክላል በሚል ዝምታን መምረጡን አውስቷል። ነገር ግን የስምምነቱ ባለቤት የሆነው የፌዴራል መንግስቱ ይህንን ለማረም ምንም ጥረት ሲያደርግ ዓለማየቱን የጠቀሰው ስምሪት የፌዴራል መንግስት ለማረም ያደረገው ጥረት ባለማየታችን እጅጉን አዝነናል ብሏል። እንደ ምሳሌም ህዳር 10 ቀን 2018 ዓ ም የተከሰተውን አንስቷል። በዕለቱ የነበረው ሁኔታ ስምሪት ፓርቲ የገለጸውም ቀድሞም ቢሆን ሕዝባችን እንዲፈናቀል ከፊት ሆነው ሲያነሳሱ የነበሩ አንዳንድ ምሁራንና የሃይማኖት መሪዎች በዚህ ሳይጸጸቱ ዛሬም ይህንን ስምምነት የሚያደናቀፍ የተጀመረውን ሰላማዊ የትግል ሂደት የሚያውቅና የትግራይን ህገ መንግስታዊ ግዛት የሚጸርር ኃላፊነት የጎደለው አሳፋሪ ተግባር ሲፈጽሙ ውላል። ብሏል በወራሪው ፋሽስት የኦህዴት ሰራዊት ለአምስት የተደፈረች አምሃራ ነፍሰጡር ሴት ጽንሱ በሆዷ ሳለ ሲሞት እርሷ በጸና ታማለች። በዓይነ ብግና ወረዳ ህዳር 12 እና 13 2018 ዓ.ም በወረዳው ወደ ቅዱስ አርቤ ቀበሌ ያቀኑት የመከላከያ ሰራዊት አባላቱ አንዲት ነፍሰ ጡር ሴትን ጨምሮ ሌሎች ልጃገረዶች ላይ የአስገድዶ መድፈር ድርጊት መፈጸማቸውን ለማረጋገጥ ተችሏል። የአስገድዶ መድፈር ድርጊቱ የተፈጸመባት ሴት የተከበረ ትዳር ያላትና የስድስት ወር ሽል በሆዷ የያዘች ነፍሰ ጡር ስትሆን ወታደሮቹ ያለ ርኅራኄ እየተፈራረቁ ደፍረዋታል። ነፍሰ ጡሯ ሴት በተፈጸመባት ዘግናኝ ድርግት ራሷን ስታ በቅዱስ አርቤ የጤና ጣቢያ ሕክምና እየተደረገላት ሲሆን በሆዳ ውስጥ የሚገኘው ፀንስ መሞቱንና የሕክምና ውጤቱ አሳይቷል። በሆዳ ውስጥ የሚገኘው በደን ፀንስ ለማውጣትና የነፍሰ ጥሯን ሕይመት ለማትረፍ የጤና ጣቢያው ባለሙያዎች የተቻላቸውን ሁሉ ለማድረግ ቢሞክሩም ነገር ግን ከአቅማቸው በላይ ሆኖባቸው ተብሏል። በላሊበላ ከተማ የተሻለ ሕክምና እንድትወስድ ወታደሮቹ የተሽከርካሪ እገዳ ጥለዋል። ነፍሰ ጡሯን ሴት ላይ ያስገድዶ መድፈር ድርጊቱን የፈጸሙት አምስት የሚደርሱ የመከላከያ ሰራዊት አባላት ናቸው የተባለ ሲሆን ራሷን ስታ መውደቋም እየደፈሯት ነበር ተብሏል። በተመሳሳይ በዚሁ በ08 ቅዱስ በርሄ ቀበሌ ሁለት ልጃገረድ ሴቶች ብዛት ባላቸው የመከላከያ ሰራዊት አባላት አስገድዶ መድፈር ድርጊቱ የተፈጸመባቸው ሲሆን ሁለቱም ለከፍተኛ የደም መፍሰፍ ተጋልጠው በሕክምና ላይ እንደሚገኙ ጣቢያችን ለማረጋገጥ ችሏል። የመከላከያ ሰራዊት አመራሮች ባለትዳሯን ሴት ከደፈሩ በኋላ በአንገቷ የነበረ የወርቅ ሀብልና የጣት ቀለበቷን እንዲሁም የጆሮ ጌጧን ቀምተው ወስደዋታል ነው ያሉት ሚዲያችን ያነጋገራቸው ነዋሪዎች። አራዊት ሰራዊቱ በአለም በር ከተማና አካባቢ ባሉ አማሮች ላይ የሚፈጽመው ግፍ እንደቀጠለ ነው። ኅዳር 14 2018 ዓ.ም ወይዘሮ አበበች ወንድይፍራው በዓለም በር ከተማ የምትኖር እህት ትሆን። መተዳደሪያውማ የመጠጥ ግሮሰሪ ነበር። ወይዘሮ አበበች በተደጋጋሚ ፋኖን ታግዣለች ፋኖ ከቤትሽ ይጠቀማል፣ እንዲሁም በጥቅሎ ፋኖነት እየተገበርሽ ነው በሚል በአገዛዙ ከደብረ ታቦር ከተማ እስከ ወረታ ከተማ ተደጋጋሚ እስር ተፈጽሞባታል። አገዛዙ በሐሰት ወንጀላ የአስራትን ወይዘሮ አበበች ወንድይፍራው ከእስር ነጻ አድርጎ የግሮሰሪ ሥራዋን እየከነወነች ቤተሰቧን እያስተዳደረች ባለችበት ሁኔታ ጨካኞች በአረመኔነት ገለዋታል። የእህታችን አበበች ነፍስ የቀጠፈው ድርጊት እውነት ያገዛዙ አራዊት ሰራዊት ባለበት ከተማ አድማ ብተና ባለበት ቀጥናና በጥቅሉ የብልጽግና ወታደሮች ባሉበት ጭካኔን የተላበሰ አስነዋሪ ግብር በመሐል ዓለም በር ከተማ ላይ ተፈጽሞባታል። ወይዘሮ አበበች ላይ የተፈጸመው ድርጊት በግሮሰሪዋ ላይ ሲጠጡ በነበሩ ታጣቂዎች ነው። የግድያው ምክንያትም ገዳዮቹ የሟቿን የ16 ዓመት ሴት ልጅ አስገድደው ለመውሰድ ሲሞክሩ ልጅን አትወስዱም በሚል በተፈጠረ እስጣ ገባ ነው። በመጨረሻም ወይዘሮ አበበች ልጁን አልሰጥም ብላ ነፍስ በላዎች ጋር ስትታገል በጭካኔ ተኩሰው ገለዋታል። ይህንን መሰል ድርጊቶች ከደብረ ታቦር እስከ ባህር ዳርና ከደብረ ታቦር እስከ አዲስ ዘመን ባሉ መዳረሻዎች የአገዛዡ ሠራዊት ሰራዊት በሕዝባችን ላይ አስነዋሪ ድርጊት በተደጋጋሚ ይፈጽማል። በተለይና በልዩ ሁኔታ አለምበርና ዙሪያው በአካባቢው ማህበረሰብ ምድራዊ ሲኦል ከሆነ ከራርሟል። የወይዘሮ አበባችን ግድያ ለአብነት አነሳን እንጂ እላፍት ንጹሐን አማሮች ገፈት ቀባሾች መሆናቸውን በተደጋጋሚ የሚሰራው ግድያ ምስክር ነው። አገዛዙ አስተዳድረዋል በሚለው ቀጠና አለምበር ከተማ ላይ የተፈጸመው በራሳቸው በአገዛዙ እጆች እንደሆነ አረጋግጥናል ከገዳዮቹ ጋር የከተማው ነዋሪ መጣቶች አብረው የነበሩ ሲሆን በወይዘሮ አበች ላይ የፈጸሙት ግብ የአማራ ፋኖን ለማስጠላትና ፋኖ ይህን አደረገ ለማለት የታለመ ቆሻሻ ድራማ ነው በዚህ ቀጠና ከዓመት በላይ የኖረበት ያለው የአገዛዙ ታጣቂዎች ናቸው እውነተኛ ፋኖዎች ከዓለም በር ከተማ በብዙ ማይሎች ርቀት ላይ ባሉበት ሁኔታ አገዛዙ ስማቸውን ለማጥፋት የሄደበት የጭምብል ፈጠራ ድርሰት ሆን ተብሎ ፋኖን እንዲጠላን ማድረግ ነው። በተመሳሳይ ፋኖነትን ጭምብል ያደረጉ አካላት በተለይም ወደ ብልፅግና ቤት ተመልሰው የገቡ አካላት ሕዝቡን የሚያማርር ስራ እየፈጸሙ እንደሆነ እናውቃለን። ሕዝባችንም ሁኔታውን ደርሶበታል። ስለሆነም በሕዝባችን ላይ የተፈጸመ ያለው አስነዋሪ ግብር በአገዛዙ የታደቀደ ይሁንታ ነውና እየተገበረ ያለው የአካባቢው ማህበረሰብ በየሰፈሩ በመደራጀት ገዳዮችን አትግደሉም ማለት አለበት። በመጨረሻም ከደብረ ታቦር ወረታ ያለውን የሲኦል መስመር ለማስተካከልና የማህበረሰቡን የተሳፋሪውና የአሽከርካሪዎችን ችግር ለማፍታት ይቻል ዘንድ ተቋማችን አንደኛ ኮር በዝግጅት ላይ ያለ ሲሆን የችግሩ ሰለባ አካላት አካባቢውን ከወሮ በሎች ነፃ ለማድረግ በቅርብ ቀናት የሚዘርፍ የሚያግቱና የሚገሉ ወዶ ገብ የብልጽግና ቅልብተኞች ላይ እርምጃ እንወስዳለን ብሏል። ለዛሬ ሊደርሳችሁ ይገባል ብለን የመራደትልላችሁ መረጃዎች ይህን ይመስል ነበር። በሌላ ዜና ፈጣሪ እንዲያገናኘን እየጸለይን፣ መልካም ጊዜ እንመኝላችኋለን።